ሰላም ደህና ይስጥልኝ። የሰላም ቲዩብ ቤተሰቦች እንዴት ናችሁ? ባያላችሁበት ሰላምታ ይደረሳችሁ። በዛሬ ትምህርታችንም ይጀላችሁ የመጣው ከአሁን በፊት በሰራውላችሁ መንገድ አማርኛን በእንግሊዝኛ ማንበብ እና ቃላት ምስረታ ነው። ፊደላቶችን እያንዳንዳቸው እየቆጠርነን ከዛ በእንግሊዝኛ እንዴት ነው ምናነባቸው በእያንዳንዳቸው ደግሞ ቃል እየመሰረትንን በአማርኛ በአማርኛ መሰረት ነውን፣ ደግሞ እንዲሁም በእንግሊሽ እየሰራን እንገኛለን። አዳዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። በጣም የሚጠቅማችሁ ነገር ስላለ ነው። ለጀማሪዎች የሚሆን ነው የምሰራላችሁ። ስለዚህ አሁን ወደ ቀጣይ ወደ ትምህርታችን እንገባለን። መልካም ቆይታ። ኦኬ፣ ከዚህ ላይ የምታዩዋቸው በዛሬ ትምህርታችን ነ እና ከ የተባሉ የአማርኛ ፊደላቶች ናቸው። ነ እና ከ የአማርኛ ፊደላቶች ናቸው። እነዚህ ፊደላቶች በእያንዳንዳቸው እንደሚታወቀው ሰባት ሰባት ቤተሰብ አላቸው ማለት ነው። ነ ኑ ኒ ና ኔ ን ኖ፣ መጨረሻ ላይ የሚገኘው ኖ ማለት ነው። ስለዚህ እነዚህ የነ ቤተሰቦች ሰባት አለ። ከዚኛው ደግሞ የከም እንዲሁ ሰባት ቤተሰብ አለ። ከ ኩ ኪ ካ ኬ ክ ኮ ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ደግሞ በእንግሊሽ እንዴት ነው የምናነባቸው? ለምሳሌ እነ የሚለውን ሌተር ወይም ፊደል በእንግሊዘኛ ስንቀይረው ኤንኢ ይሆናል ማለት ነው። ስለዚህ ከዚህ ላይ በፊትም እንዳሳየዋቸው የመጀመሪያ ድምፆች ኢን ይወስዳሉ ብያቸዋለሁ። ሁለተኛ ድምፆች ዩን ይወስዳሉ። አራተኛ ማለት ሶስተኛ አይን ይወስዳሉ። አራተኛ ኤን ይወስዳሉ። አምስተኛ ኢን ከዛ ስድስት ቫውል የላቸውም። ሰባት ደግሞ ሰባተኛ ድምፆች ኦን ይወስዳሉ ማለት ነው። ስለዚህ በፊቱ በሰራነው መሰረት ነው ዛሬ ምንም አዲስ ነገር የለውም። ነገር ግን በየጊዜው የተለያዩ ምሳሌዎችን በምንሰራ ሰዓት ለእናንተ ግልጽ ይሆናል ማለት ነው። እና እያንዳንዳቸው እናያለን። ቃል እየመሰረት ነው ማለት ነው። ስለዚህ ነ የሚለው ኤን ኢ ኤን ኢ ኤን ኢ ከሆነ ቃል ስንመሰርት በነ ደግሞ ነ ነብር ነ ነብር ይላል ማለት ነው። ስለዚህ ነብር ለማለት ኤንኢ ቢአር ኤንኢ ቢአር ኦኬ። ምክንያቱም ነ የሚለው የመጀመሪያው የአማርኛ ፊደል ይሄ ነው። ኤንኢ ብለናል አይደለ ከመጀመሪያው ብህ ስንል ግን ስድስተኛ ድምፅ ነው። ቢ ብቻዋን እንጽፋለን። ር ስንልም ስድስተኛ ድምፅ ስለሆነ የላቸው ማን ነው? ስለዚህ ነብር ብለን እንደዚህ እንጽፋለን ማለት ነው ሁለተኛ ኑ ኤን ዩ ነው ኤን ዩ ነው ስለዚህ ኑ በሚለው ቃል ስንመሰረት ኑ ኑሩ ኑ ኑሩ ኑሩ ስንል ደግሞ ኤን ዩ ሁለተኛ ድምፅ ስለሆነ ዩን ይወስዳል ኑ ከዛ አር ዩ ሩ ስንልም ሁለተኛ ድምፅ ስለሆነ ሩ በዚህ መንገድ እንጽፈዋለን ማለት ነው ኑሩ ሶስተኛ ላይ የሶስተኛ ድምጾች አይ ነው የሚወስዱ። ኤን አይ ኒ ስንል ኤን አይ ነው ኒ። በሚለው ቃል ስንመሰረት ኒያላ፣ ኒያላ፣ ኒያላ። ስለዚህ ኒያላ ሲል ደግሞ በእንግሊዝ ስንጽፈው ኤን አይ ዋይ ኤ ኤል ኤ። ስለዚህ እንደምታዩት አንዷ ሌተር በአማርኛ አንዷ ፊደል ሁለት በእንግሊዝኛ ሁለት ነው የሚሆኑት። አንዷ ኮንሶናንት ነች አንዷ ባውል ነች ከዛ ኮንሶናንት ነች አንዷ ቫውል ነች። ከዛ ኮንሶናንት ከዛ ቫውል መጀመሪያ ኮንሶናንት ይመጣል፣ ከዛ ቫውል ይመጣል ማለት ነው። ተነባቢ ከዛ አናባቢ፣ ተነባቢ ከዛ አናባቢ እያሉ ይመጣሉ። ስለዚህ ሶስት የነበረው ከዚህ ላይ እንደምታዩ ስድስት ሌትሮች የሆኑት ማለት ነው። ሶስት ኮንስናንት ሶስት ቫውል፣ ተነባቢ እና አናባቢ ማለት ነው። ስለዚህ በዚህ እንደዘረጋጁ አርጋጁ ትጽፋላችሁ። እና በሚል ጊዜ አራተኛ ድምፁ ና የሚለው ኤንኤ ነው። ና ናቲ ናቲ ብለን ለመጻፍ ብንፈልግ ኤንኤ ልክ እንደ ና ይነበባል። ቲ ስንል ደግሞ ቲ ቲ አይ ቲ አይ እንደ ቲ። ሶስተኛ ድምፆች አይን ይወስዳሉ ብያቸዋለሁ ማለት ነው። ናቲ አምስተኛ ላይ የሚገኙት ኔ ኔ የሚለው ደግሞ በመጨረሻ ድጅ ነው። ቃል የመሰረቱባት የኔ የኔ ስለዚህ የን ስላልኩት ዋይ ኢ እንደ የ ይነበባል። ኔ የሚለው ግን ኤን ይችኛዋ ኤን ስሞል ስለሆነች ነው፣ ስሞል ሌተር ስለሆነች ነው። ካፒታል ሌተር ቢሆን ይሄኛው ከዚህ ጋለ ኤን ተመሳይ ነው። ስሞልና ካፒታል መጀመሪያ ላይ ስንጽፈው በመጀመሪያ ስንጽፍ ኤን ካፒታል ነው የሚሆነው፣ መሀል ላይ ግን ካፒታል አንጽፍም። ስሞል ስሞል እያደረግን ነው የምንጽፈው ማለት ነው ስንጀምር መነሻ ላይ ካፒታል ሌተር ስለምንጽፍ ነው ማለት ነው። ስለዚህ ይህኛው የኔ የኔ ኔን በመጨረሻ በማድረግ ማለት ነው። ኦኬ ቀጣይ፣ ን ን የምትል የአማርኛ ፊደል ኤን ብቻዋን እንጽፋለን። ስድስተኛ ሳውንድ ስለሆነ ድምፅ ፊደል ስለሆነ ን፣ ንፋስ፣ ንፋስ፣ ንፋስ ለማለት ኤን ፋ ለማለት ኤፍ ኤ ስ ኤስ ብቻዋን በአንድ ላይ ነፋስ እንደዚህ እንጽፋለን ማለት ነው። ኖ ኖ አሁን ነኑ ኒና ኔን ኖ ኖ ሰባተኛ ላይ ደርሰናል። ኖ ለሚለው ኤን ኦ ኤን ኦ እንጽፋለን። ኖ ኖራ ኖራ ኖራ ስለዚህ ኖ ኤን ኦ እንጽፋለን። ራ ስንል ደግሞ አራተኛ አር ኤ አር ኤ ይህን ይመስላል ማለት ነው። ቀጣይ የከቤተሰቦች ላይ እንሄዳለን። የከቤተሰቦች ላይ ከስንል ኬኢ ነው የምንጽፈው። ከስንል ኬኢ፣ ቀንም እንደ ኬኢ እንጽፋታለን ማለት ኬኢ እንደ ቀ አንዳንዴም እንደ ከ ይነበባል ማለት ነው። ከበሮ ከበሮ ከበሮ ስንል በእንግሊዝኛ ኬኢ እንደ ከ በ ለማለት ደግሞ ቢኢ ከዛ ሮ ለማለት አርኦ። ስለዚህ በአንድ ላይ ከበሮ ብለን እንጽፋለን ማለት ነው። ከዛ ሁለተኛ ላይ ኩ የሚለው ኩ ኩሬ ብዬ ቃል መሰረትኩኝ። ኩሬ ብዬ ቃል መሰረት እንግዲህ እዚህ ላይ እኔ የወሰድኳቸው ራሴ ያሰብኳቸውን ቃላቶች ናቸው። እናንተ ደግሞ በዚህ ምሳሌ መሰረት የራሳችሁን መጽሐፍ የምትፈልጉትን ቃል እየመረጣችሁ መጻፍ እና መለማመድ ትችላላችሁ ማለት ነው። ስለዚህ ኩሬ የሚለው እዚ ጋር በእንግሊዝኛ ስንጽፍ ኬዩ አር ኢ ኬዩ አር ኢ ኬዩ እንደ ማን ይነበባል? እንደ ኩ። አር ደግሞ እንደ ሬ ይነበባል፣ እና በአንድ ላይ ኩሬ ብለን እንጽፋለን ማለት ነው። ቀጣይ ኪ ኪ ኪ ማለት ኬ አይ ኬ አይ። ስለዚህ ኬ አይ ኪሎ ቃል ስንመሰረት ኪሎ ኪሎ ስለዚህ ኪሎ ስንል ኬ አይ እንደ ኪሎ ለማለት ደግሞ ኤልኦ ኤልኦ እንጽፋለን ማለት ነው። አራተኛ ላይ የምነገጥ የምናገኛት ካ ካ ኬ ኤ ይሆናል ኬ ኤ ይሆናል። ስለዚህ ካሬ ካሬ ቃል ስንመሰረት ካሬ እንላለን ማለት ነው። ካ ማለት ኬ ኤ ሲሆን ኬ ኤ ሲሆን ሬ ስንል ደግሞ አር ኢ ይሆናል ማለት ነው። በአንድ ላይ ካሬ ብለን እንጽፋለን። አምስተኛ ላይ ኬ ኬ ስንል ኬ ኢ ኬ ኢ እንደ ኬ እናነባለን። ኬ ላ ኬ ላ ኬ ላ ስንል ኬ ኢ እንደ ኬ እናነባለን። ላ ስንል ደግሞ ኤል ኤ እናነባለን ማለት ነው። ስለዚህ በአንድ ላይ ሺህ ኬላ ይላል ማለት ነው። ቀጣይ ቀጣይ ኮ ኮ ይላል። ኮ ኬ ኦ እንደ ኮ ይነበባል። ከዛ ኮ በሚለው ደግሞ ቃል ስንመሰረት ኮ ራ ኮ ራ። ስለዚህ ኮ የሚለው ኬ ኦ፣ ራ የሚለው ደግሞ አር ኤ አር ኤ እዚህ ጋር እንደምታዩት አር ኤ። ስለዚህ በአንድ ላይ ይሄ ኮራ ብለን እናነባለን ማለት ነው። ስለዚህ እስኪ አሁን ደግሞ በመጨረሻ እንዴ ሁሎችን እናንበባቸው። ኦኬ። ነ ነብር፣ ነ ነብር። ኑ ኑሮ፣ ኑ ኑሮ። ኒ ኒያላ፣ ኒ ኒያላ

ኬላ ክ ክፋት ክ ክፋት ኮ ኮራ ኮ ኮራ። ኦኬ ቤተሰቦች በጣም በጣም በጣም ግልጽ እንደሆነላችሁ እርግጠኛ ነ አልጠራጠርም። እንግዲህ ይህን ይመስላል የዛሬ ትምህርታችን በነና በከ ቃል እየመሰረትን እስከነ ቤተሰቦቻቸው በአማርኛ ምን ይመስላል፣ በእንግሊዝ ስንቀይረው ምን ይመስላል የሚለውን በደንብ አርጀ ነው ያሳየዋችሁ። እንግዲህ የእናንተ ስራ ደግሞ የሚሆነው ከዚህ ላይ ያየናቸውን ነገሮች በደብተራቸው መለማመድና መጻፍ እንዲሁም ቴሌግራም ላይ እየገባችሁ እዚህ ላይ በማስቀምጥላችሁ ስልክ ላኩልኝ እኔ አርምላችኋለሁ ማለት ነው። ቤተሰቦች ከዚህ ላይ መማር የማትችሉና በአጭር ጊዜ ውስጥ በአጭር መንገድ መማር የምትፈልጉ በማስቀምጥላችሁ ስልክ ከስር ባለው በዚህ ስልክ እየደወላችሁ ማግኘትና በግላችሁ መማር ትችላላችሁ ማለት ነው። ህጻናቶችም ካሏችሁ ማስተማር ትችላላችሁ። ተላልቆችን በሚመጥናቸውና በሚገባቸው መንገድ እያስተማርን እንገኛለን። አማርኛ፣ እንግሊዝ፣ ሂሳብ፣ ሌሎችንም ቋንቋዎች እናስተምራለን። ስለዚህ የደውላችሁ አግኙን። ኢሞ፣ ዋትሳፕ፣ ቴሌግራም በሚመቻችሁ መንገድ በሚመቻችሁ ፕላትፎርም እኛ ስልክ እናነሳለን። ስለዚህ ለዛሬ ይህንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።